የኮንሶላታ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓል ተከበረ። ሰኔ 15 ቀን 2017 ዓ ም በአዲስ አበባ ገረ ስብከት የኮንሶላታ ማርያም ቁምስና አመታዊ ክብረ በዓሉን በታላቅ መንፈሳዊ ድምቀት አከበረ። በዓመታዊ ክብረ በዓሉ ስድስት ህጻናት ሚስጥረ ቁርባን ሰባት ህጻናት ደግሞ ሚስጥረ ሜሮን ተቀብለዋል። የኮንሶላታ ማርያም ገዳም ባሳለፍነው 2016 ዓ.ም የተመሰረተበትን 100ኛ ዓመት ማክበሩ ይታወሳል። በዘንድሮ የኮንሶላታ ማርያም ዓመታዊ ክብረ በዓል መስዋዕተ ቅዳሴ ያሳደረጉት ብፁዕ ካርዲናል አቡነ ብርሃን ኢየሱስ በፋሲካ ማግስት ከዚያ እንድካም ያረፍትን ርዕሰ ሊቃን ጳጳሳት ፍራንሲስኮስና በመንፈስ ቅዱስ የተመረጡትን የካቶሊክ ቤተ ክርስቲያን ርዕሰ ሊቃን ጳጳሳት ሊዮ 14ኛን አስታውሷል። ብፁዕነታቸው የአጽናኟን ማቤታችን በዓል ለማክበር ላለፉት 9 ቀናት ጸሎት ሲደረግ የነበረ መሆኑን በማስታወስ በተለይም ለሀገራችንና ለዓለማችን ሰላም ጸሎት እንዲደረግ መክሯል። በመስዋዕተ ቅዳሴው በተሰበከ ቃለ እግዚአብሔር ስለ እመቤታችን አጽናኝነት ስናስብ የእግዚአብሔርን አጽናኝነትም ልናስብ ይገባል። እመቤታችንም የሚያጽናናና የሚጸና ልጅን ያላት ተብሏል። በዕለቱ በቁምስና የሚሰሩ ስራዎችን የሚያግዙና የወንጌል ስብከትን የሚያስፋፉ የኮንሶላታ ምዕመናን በጎ ፍቃድ ማህበር ተመስርቶ አባላቶቹም ከብፁዕ ካርዲናል አቡነ ብርሃነ ኢየሱስ ቡራኬን ተቀብለዋል። በመስዋዕተ ቅዳሴው ዓመቱ የኢዮቤልዩ በመሆኑ ስለ ምሕረት እንድንጸልይ፣ በልደታ ማርያም ካቴድራል በተከፈተው የኢዮቤልዩ በርም ምዕመናን እንዲያልፉ ጥሪ ቀርቧል። ከዚህም በተጨማሪ ቤተ ክርስቲያኗ በአዲስ አበባ ከተማ ዝሪዎችና በሸገር ከተማ የቤተ ክርስቲያን አገልግሎት ለመስጠት እየተሰራ በመሆኑ ምዕመናን በጸሎት እገዛ እንዲያደርጉ ጥሪ ቀርቧል። በኮንሶላታ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓል ብፁዕ ካርዲናልን ጨምሮ በርካታ ካህናት፣ ደናግል፣ ዘማሪያና ምዕመናን በመገኘት ዕለቱን በመስዋዕት ቅዳሴ በውደት በዘማሪና አምልኮ በማክበር የበረከቱ ተካፋዮች ሆነዋል።